ቴሌቪዥን የተወዳጅ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የዕለተ ረቡዕ ኩለ ቀን ዜና መጽሔታችን ተጀምሯል። አበይት ነጥቦችን እናስቀድማለን። ህብረተሰቡ በሰላም እጦት ካሳለፈው አስከፊ ጊዜ ተምሮ ያገኘውን ሰላም በማጽናት ለተሻለ ልማት ሊነሳ እንደሚገባ በምክትል እርሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ዲን መሐመድ አሳሰቡ። በአማራ ክልል በርካታ ትምህርት ቤቶች ከደረጃ በታች መሆናቸው ይታወቃል። ይህም የትምህርት ጥራት እንዲጓደል እያደረገ ይገኛል። ችግሩ ለመቅረፍና የትምህርት ጥራትን ለማሻሻል እየተሰራ መሆኑን የክልሉ ትምህርት ቢሮ አስታውቋል። ጉዳዩን በአጀንዳነት እንመለከተዋል። ከውጭ ለወረርሽኝ በሽታዎች በተሻለ ሁኔታ ምላሽ ለመስጠት የሚያስችል ስምምነት በዓለም ጤና ድርጅት አባል ሀገራቱ መካከል ተደረሰ። በዜና መጽሔታችን የትምህርት ተቋማትን መልሶ መገንባት በአጀንዳነት የምንመለከተው ጉዳይ ነው። የተወዳችሁ ተመልካቾቻችን፣ ሌሎቹ ሀገራዊና ዓለም አቀፋዊ ጉዳዮችን ወደ እናንተ እናደርሳለን። የቢዝነስና ስፖርታዊ ዘገባዎችም የዜና መጽሔታችን አካል ናቸው። ሳምራይት ሙልጌታ እዚህ ዋናው ከሚገኘው ስቱዲዮአችን ዜናዎችን በቀጥታ ወደ እናንተ አደርሳለሁ። በምልክት ቋንቋ ደግሞ ወላ እንዳለ ከእናንተ ጋር እንቆያለን። አብራችሁን ዝለቁ። ወደ ቀዳሚ ጉዳያችን አለፍን። ህብረተሰቡ በሰላም እጦት ካሳለፈው አስከፊ ጊዜ ተምሮ ያገኘውን ሰላም በማጽናት ለተሻለ ልማት ሊነሳ እንደሚገባ በምክትል እርሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ አሳልፍ ተናግረዋል። ባለፉት ጊዜያት ያሳለፍ ነው የሰላም እጦት ማህበራዊ ትስስራችን ያላላ፣ የተጀመሩ የልማት ግቦችን ወደኋላ እየመለሰ ነው ሲሉ በሰሜን ሸዋ ዞን መራቤት የወረዳ ጥራ ከተማና አካባቢው ነዋሪዎች ተናግረዋል። ኢብራሂም አህመድ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ና ሌሎች የክልሉ እንዲሁም የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች የሀገር መከላከያ ሰራዊት ና ሌሎች የክልሉ የጸጥታ አመራሮች በሰሜን ሸዋ ዞን መርሃ ቤቴ ወረዳ ፌጥራ ከተማና አካባቢ ነዋሪዎች ጋር ስለ ሰላምና ልማት ውይይት አድርገዋል ውይይቱ መንግስት ላቀረበው የሰላም ጥሪ ምላሽ የሰጡ ኃይሎችን አቀባበል በማድረግ ነበር የተጀመረው በህይወትና አካል መስዋዕትነት ሰላማችንን ለመለሰልን የሀገር መከላከያ ሰራዊት ምስጋና እናቀርባለን ብለዋል። የአካባቢው ነዋሪዎች አሁን ላይ ያሳለፍነውን የሰላም እጦት ጊዜያት መለስ ብለን ስናስበው ይቆጨናል፣ አሁንም ህብረተሰቡ ልማትን ይናፍቃል ብለዋል። መከላከያ ሰራዊቶቻችንን ደግሞ አሁንም የአንበሳውን ጠጉር የሰው መውደዱን ይስጣቸው እናመሰግናለን። የክልሉ መንግስት የፌዴራል መንግስት ለሰላሙ ትኩረት ሰጥቶ ስራዎችን መስራቱ ተገቢነት አለው። አሁንም እንዲቀጥል ማህበረሰቡም ደግሞ እየጸጥታው ባለቤት ስለሆነ ይህን ነገር ጎን ለጎን እያስተካከልን መሄድ አለብን። ጫካ ከወጡ በኋላ ደግሞ ይባስ ተብሎ ኪስ መሙላት ተያዘ፣ ይባስ ተብሎ አሁን ደግሞ በመጨረሻው ባፈጻጸሙ ደግሞ እርስ በርስ መጋደል ሆነ። ዛሬ እኮ እኛ ሰላም ወጥቶልን ስንናገር፣ እዚ መካከል ላይ እንባ የሚያለቅስ እናት አለች። የምትወደው ልጁ እዚ ወደ እጃችን ላይ እኮ መከላከያ መርትሃል ለመከላከያ ስንቅ ሰጥሃል ተብሎ የተገደለ ሰው አለ ምን ወጣው ያ ሰውዬ? አካባቢያችን ላይ ብዙ ማዕድኖች ስላሉ ፋብሪካ እንዲቋቋምልንና ወጣቶች የስራ ዕድል እንዲፈጠርላቸው ነው ምለው፣ ትናንትና ልማት ልማት ልማት አልን። የገምሹ መንገድ ስላመጣ ገምሹ ጋር ያለው ችግር በመድረክ ትግል፣ በህግስ በህግ መታገልና መፍታት ሲገባን ንብረት አቃጠልን። ክልሉ ካልተሳሳኩ አራት ነጥብ ምናምን ሚሊዮን ነው ብሌን ከፈለ ያ አራት ነጥብ ምናምን ሚሊዮን ብር እንዲወጣና እንዲክስል ያደረገማል ነው። እኛ ነን መጠየቅ ብቻ አይደለም ያለንን ነገር መያዝ ይጠይቀናል። አሁን ደገመና፣ እዚህ ቻይና ድርጅት አለ ባለው ችግር እኛ ቤታችን ጥለን ስንሸሽ እሱም ሸሸ። የቀረውን ሀብትና ንብረት መጠበቅ ሲገባን አለ እንዲሁን ንብረት የለም። ነገ ለሚመጣው ድርጅት ዋስትና ምን አለሁ? ስለዚህ አሁን በኃይል እያደረግን ላለነው ሀብታችን የበለጠ ደከየን ወደቅን እንጂ አልደአለማንም አላደግንም። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ያለፉት ጊዜያትን ቁጭት ለማካካስ ከወረዳና ከቀበሌ መዋቅሮች ጋር ለሰላም መረጋገጥ ቅድሚያ ሰጥታችሁ የተጀመሩ ልማቶችን አጠናክራችሁ ልትቀጥሉ ይገባል ብለዋል። አሁንም የጀመራችሁትን መንገድ አጠናክራችሁ ቀጠሉ። መሪዎች ልጆቻችሁ መክራቸው፣ ወደ ቤት ግቡ። ልማቱ ይቀጥል። የሚመራ ጥራት ያለው አመራር አዋቅረን በህዝባችን ተሳትፎ ትግል እያደረግን ጠንካራ መዋቅር እንዲደራጅላችሁ እኛ እንደ ካሳም ጭምር እንዲሆንላችሁ አድርገን እንሰራላችኋለን ለማለት ነው፣ ቃል የምገባላችሁ ማለት ነው። ዛሬ የወረደው የሰላም መንፈስ በቀጣይም ተጠናክሮ የዓለም ከተማና አካባቢው የሰላም ጥያቄ እንዲመለስ አበክረን እንስራ የሚል መግባባት ላይ እንድንደርስ ይፈልጋሉ። በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ ሙሐመድ የመርሃ ቤቴ ህዝብ ቅድሚያ ለሰላም የሰጣችሁት ዋጋ የሚደነቅ ነው። ሀብትና ጸጋ የታደለውን ህዝባችንን ለማበልጸግ መንግስት በትኩረት ይሰራል። የዘመናት የመንገድና ሌሎች የልማት ጥያቄዎች በየደረጃው ምላሽ እንዲያገኙ እንሰራለን ብለዋል። መርሃ ቤቴ እንደ ምሳሌ እየተነሳ ለሌሎ አካባቢ ህዝቡ በግልጽ ወጥቶ እየተናገረ ነው። ስለ ሰላም ዋጋ ህዝቡ ወጥቶ ልጆቹን እየመለሰ ነው፣ ቤተሰቦቹን እየመለሰ ነው፣ ወደ ሰላም ከነ ትጥቁ እየመጣ ነው ተብሎ ይህ ምሳሌ ሆኖ ሌሎችም በዛ እየገቡ ከጫካ የሚመለሱ ወጣቶችን በሚመለከት ወረዳው ላይ በቻሉት አቅም ምላሽ እየመለሱ መሄድ ያስፈልጋል። እንደ ክልል ግን ኮሚቴ ተደራጅቶ ምን እናድርግ የሚለውን ስራ እየሰራ ነው ያለ። እዚህ አካባቢ ላይ ሁለተኛ የሲሚንቶ ፋብሪካ ለማቋቋም ሂደር ላይ ነው ያለ። ይሄ ለወጣቱ የትልቅ ስራ እድል ይፈጥራል። ይሄ እንዲመጣ ማድረግ አለብን። አሁን የጀመርነውን ሰላም አጥብቀን መያዝና እስፍተን መሄድ ያስፈልጋል። ልጆቻችሁን ከጫካ ወደ መኖሪያ ቀያቸው የመመለስ ተግባራችሁን በማጠናከር ህብረተሰቡ በሰላም እጦት ካሳለፈው አስከፊ ጊዜያት ተምሮ ያገኘውን ሰላም በማጽናት ለተሻለ ልማት እንዲነሳሳ ዶክተር አህመድ መሐመድ አሳስበዋል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የሚድ ዋይፍ ባለሙያ እንደሚሉት ኤችአይቪ፣ ኤድስ፣ ካንሰርና የስኳር ህመም ተጠቂዎች በእርግዝና ወቅት ልዩ ክትትል ሊደረግላቸው እንደሚገባ ይመክራሉ። ባለሙያው እናቶች በእርግዝና ወቅት ጤናማ የአመጋገብ ስርዓትን መከተል ና ተገቢ የህክምና ክትትል ማድረግም ለእናቶችና ለህጻናቱ ጤንነት ከፍተኛ ጠቀሜታ እንዳለው መክረዋል። ዘላለም አስፋው ከባለሙያው ጋር ቆይታ አድርገው ተከታዩን ዘገባ አዘጋጅተዋል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የሚድዋይፍ ባለሙያው አማራ አሸናፊ እንደሚሉት እናቶች በእርግዝና ወቅት የደም አይነታቸውን ጨምሮ የጤና ስርዓታቸውን ሊያዛቡ የሚችሉ ጉዳዮችን ቅድመ የጤና ክትትል በማድረግ የራሳቸውንና የልጃቸውን ጤና መጠበቅ እንደሚችሉ ይመክራሉ። እናት የደም አነስ እንዳይዛት ሂሞግሎቢን የሚባል በደም ምርመራ ይገኛልና እሱ ይታይና የደም አነስ ካለባት አሁንም ህክምናዋን ትቀጥላለች። ካለለም ቤዝላይን ተብሎ ከሚላኮች አንዱ እሱ ነው። ሌላኛው የምርመራ ክፍል ኤችአቪ ምርመራ ነው። አብሮ የመጀመሪያው እንደዚህ ዝም ነው እሽቶ ኤችአቪ አንድ እናት ጤነኛ ልጅ ለመውለድ ቫይረሱ ነጻ መሆኗን ምርመራ ታደርጋለች። ካለም ጤነኛ ልጅ ማዋለድ ስለሚቻል ክትትል እያደረገች በጤና ተቋማት ጤነኛ ልጅ ትወልዳለች። ሌላኛው የአልትራ ሳውንድ ነው። አልትራ ሳውንድ ምርመራ ሲደረግ ጽንሱ ሙሉ የተሟላ ነው ወይስ የአካል ጉድለት አለበት ወይስ የአፈጣጠር ችግር አለበት ለማለት አልትራሳውንድ ምርመራ ያደርጋሉ። እናቶች በእርግዝና ወቅት ጤናማ የአመጋገብ ስርዓትን ሊከተሉ ይገባል ያሉት ባለሙያው የአልኮል መጠጦችን ማዘውተርና ከባድ እንቅስቃሴ ማድረግ እናትንም ልጅንም ለጤና ስጋት የሚጥል ድርጊት በመሆኑ ተገቢ ጥንቃቄ ሊያደርጉ እንደሚገባ ማስገንዝበዋል። ለራሳቸውና ለጸነሱ ጽንስም ጤነኛ ልጅ ለመውለድ ምን ማድረግ አለባቸው? መጀመሪያ ተአልኮል ነጻ መሆን አለባቸው ያ ማለት በእኛ በጤና ተቋም ውስጥ የምንሰጣቸው በጤና ባለሙያዎች ምክሮች ሙሉ በሙሉ አቁም ሳይሆን መቀነስ አለባቸው። አልኮል መጠጣት የለባቸውም። አላስፈላጊ ሸክሞችንና ከባድ የስራ እንቅስቃሴዎችን መቀነስ አለባቸው። በልጃቸው ያፈጣጠር የአእምሮ ዝግመት ሊያመጡ ስለሚችሉና በራሳቸውም ላይ እንዲሁም የጤና እክል ስለሚገጥማቸው እነዚህ መጠጦችንና ሱስ አስቀያሚ ነገሮችን መጠቀም እንደሌለባቸው በጤናው ዘርፍም አካቶ እየተሰራ ቤታቸው ምክር አገልግሎት ይሰጣሉ። እኛ ጋር ሲደርሱ የእናቶችን የጤና አጠባበቅ ስርዓት ለማሳደግ በክልሉ ራሱን የቻለ እናቶችና ህጻናት ብቻ ሊገለገሉበት የሚችል ሆስፒታል በመገንባት አገልግሎቱን መስጠት ተጨባጭ ውጤት ሊያመጣ የሚችል የመፍትሄ አማራጭ ስለመሆኑም ባለሙያው ጠቁመዋል። እንደው እንደ ክልልም እንደው እንደ ሀገርም የእናቶችና ህጻናት የሚል የራሱን የቻለ አንዱ ሆስፒታል ተገንብቶ ቅድሚያ ለእናቶች ተሰጥቶ ሆስፒታል በተለይ አሁን እናቶችና ህጻናት የሚል ባህር ዳር ጋር አሁን ይሄ እንደሚታወቀው ስፔሻሊስት ኮምፕሬሄንሲቭ ሆስፒታል ነው። የተለያዩ ዲፓርትመንቶች አጋርቶ ነው እየሰደደ ያለው። ከዛ ውስጥ አሁን ለእናቶች የሚሰጠው ባሉ ዝቅተኛ ትውልድቶ ትችላለች። ነገር ግን የእናቶች ብቻ ተብሎ ፈለገ ሕይወት ቢሰጥ እናቶችን በኳሊቲ ምን በለው በተደራሽነት ጥራቱንም የምንበለው ብዛቱን የጠበቀ አገልግሎት መስጠት ይቻላል። እና ይህንን ነገር እንደው የሚመለከታቸው አካላትም ለዚህ ትኩረት ሰጥተው አንድ ለባህር ዳር ከተማ አስተዳደር እናቶችና ህጻናት የሚል ወይም የሚሴች የሚል ተቋም ሆስፒታል ተገንብቶ በስማቸው የተሻለ የጤና አገልግሎት ቢሰጣቸው ውስጤ ነው። ባለሙያው ለስኳር ህመም እና ለካንሰር ህመም ተጋላጭ የሆኑ እናቶችና መንታ ልጆችን የጸነሱ እናቶች ከሌሎች እናቶች በተለየ ልዩ ክትትል ያስፈልጋቸዋል ብለዋል። የክትትል ሂደታቸውንም በሆስፒታሎች ሊያደርጉ እንደሚገባ መክረዋል። በአጀንዳነት ወደምንመለከተው ጉዳይ አልፈናል፣ የተወደዳችሁ በተለያየ ምክንያት ጉዳት ደርሶባቸው የነበሩ ትምህርት ተቋማትን መልሰው በመገንባት ለመማር ማስተማር ስራው ምቹ ማድረግ መቻሉ የሰሜን ሸዋ ዞን ትምህርት መምሪያ አስታውቋል። ትምህርት ቤቶችን ጠግኖ ለተማሪዎች ምቹ ለማድረግ በሚደረገው ጥረት ህብረተሰቡ እያደረገ ያለውን ጥረት አጠናክሮ እንዲቀጥል ጥሪ ቀርቧል። ለበለጠ ጥላሁን ዘገባ ዘመኑ ይርቃ ቀደም ሲል በሰሜኑ ጦርነት አሁን ደግሞ በአማራ ክልል በተከሰተው የጸጥታ ችግር ምክንያት በክልሉ የሚገኙ አንዳንድ ትምህርት ቤቶች ፈርሰው በመማር ማስተማር ስራው ላይ ተጽዕኖ ማድረሱ እየተገለጸ ነው። እነዚህን ትምህርት ቤቶች መልሶ በመገንባትና በመጠገን ለመማር ማስተማር ስራው ምቹ የማድረግ ስራ መሰራቱን በሰሜን ሸዋ ዞን ሚዳ ወረሞ የምናዚ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አስናቅ ብሬና የቀጨንበር አንደኛ ደረጃ ትምህርት ቤት ርዕሰ መምህር ግርማ ደምሴ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው የስልክ ቆይታ ተናግረዋል። ማህበረሰቡን ህዝቡን በማነጋገር በመግባባት የተለያዩ የፈራረሱ ክፍሎች ጥገና አድርገናል። እንዲሁም የመምህራን መኖሪያ ቤት ጥገና ማድረግ ተችሏል ማለት ነው። አጥር አራት መቶ ሜትር የሚሆን ጥገና ማድረግ ችለናል ማለት ነው። ክላስ ጥበት ነበረብን። አንድ ተጨማሪ ክላስ ሰርተናል። በህብረተሰቡ ተሳትፎ እና በመምህራን እንደዚሁም በትምህርት ቤቱ ባለው ሀብቶ ጨምረን አንድ ክላስ ሰርተን ለአገልግሎት አብቅተናል። መስኮቶችና በሮች ከጥቅም ሆኖ ነበር። እነሱ እንደገና በአዲስ ሰርተን ስድስቱም አገልግሎት በአግባቡ እንዲሰጡ በቅጡ ተደርጓል ማለት ነው። ትምህርት ቤቶች ከመጠገናቸው በፊት በመማር ማስተማር ስራው ላይ ከፍተኛ ተጽዕኖ አሳድረው እንደነበረም ርዕሰ መምህራኑ አስታውሰዋል። ተማሪዎች መማሪያ ክፍል የማጣት ችግር ነበረ። ክላሶቹ ፈራርሰዋል፣ በሁለቱም ወገን ማለት ነው። ተማሪዎች ደግሞ ክፍል ውስጥ ገብተው ለመማር አስቸጋሪ ነበር። መማር ማስተማሩ ምቹ ከማድረግ አንጻር የተሻለ ስራ የተሰራበት ሁኔታ አለ የሚል ሀሳብ ለመስጠት ነው። አሁን የተጨማሪ ክላስ ያልኮ እሱ ባይሰራ ኮ ውጭ ነው የሚማረው ዛፍተር ማለት ነው። መማር ማስተማሩ በአግባቡ አይካሄድም ማለት ነው። በራፍ ወላልቆ መስኮ ተወላልቆ እዛ ውስጥ ማስተማር ትምህርት ጥራት ያስጠበቃል ተብሎ አይገመትም። እንደ ትምህርት ጥራቱ ትልቅ ባሉ አድ ያደረጋሉ ብለ እናስባለን። እንደኛል የቆወት ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ንጋቱ ይታፈሩና የሚዳ ወረሞ ትምህርት ጽህፈት ቤት ኃላፊ አቶ ንጉሥ አጥኔ ህብረተሰቡን በማስተባበር ትምህርት ቤቶችን የመጠገንና መልሶ የመገንባት ስራዎች መከናወናቸውን አስረድተዋል። ማህበረሰቡ በራሱ ተነሳሽነት ብር በማውጣት መንግስት ዛሬ ላይ መጥቶ ባይደግፈንም እንኳ ወረዳው ተቋማቶቻችን ግን በራሳችን አቅም መገንባት አለብን በሚል ወደ ሁለት ተቋማቶች ገንብተው ለመማር ማስተማር ምቹ ያደርጉበት ሁኔታ፣ የፈራረሱ ተቋማቶችን ይጠግናሉ፣ አጥሮችን ያጥራሉ፣ ሌላ በርካታ ስራዎችን ይሰራሉ። ማህበረሰቡ በገንዘቡ ለመደገፍ ቁርጠኛ ነው። ያው አሁን ላይ ማህበረሰቡ የፈረሱ ክላሶች ተጠግነዋል፣ አጥር የታጠረበት ሁኔታ አለ። እንደዚሁም በመንግስት በጀት አንድ ሁለተኛ ደረጃ ነበረን። የቤተ መጽሐፍት ችግር ነበረ ማን ያስተዳደር ህንጻ እሱን አሁን አጠናቀን አገልግሎት ላይ እንዲውል አድርገናል። በተለያዩ ጊዜያት በተከሰቱ ግጭቶች የትምህርት ተቋማት መጎዳታቸውን የተናገሩት የሰሜን ሸዋ ዞን ትምህርት መምሪያ ምክትል ኃላፊ አቶ ዋሲሁን ብርሃኑ ከሚመለከታቸው አካላት ጋር በመተባበር የትምህርት ተቋማቱ ተጠግነው አገልግሎት እንዲሰጡ መደረጉን አስረድተዋል። በበፊቱ በወያኔ ወረራ ጀምሮ አሁን ደግሞ ባለው ውስጣዊ ችግር ሰፊ ጉዳት የደረሰባቸው ትምህርት ቤቶች በከፊልና ሙሉ በሙሉ ወደ ሁለት መቶ አስራ ስድስት አካባቢ ትምህርት ቤቶች ናቸው። ማህበረሰቡን በማስተባበር በአልማ በተለያዩ መያዶች እንጆ ድርጅቶች እና የተለያዩ ግለሰብ ሰዎች ጋር በመነጋገር የመጠገንና ለተማሪዎች ምቹና ማራኪ ለማድረግ ሰፊ ስራዎች እየሰሩ ነው። ከዚህ ጎን ለጎን ትምህርት ቤቶችን ምቹ ለማድረግ ከሲፕ የምንለው ፕሮግራም አለ። ከክልል እስከ ወረዳ ድረስ ስኩል ኢምፕሩቭመንት የሚል ፕሮግራም አለን። በዚህ ፕሮግራም የተሻለ ውጤት እያስመሰገብንና የትምህርት ቤቶችን ደረጃ ለማሻሻል ሰፊ ስራ እየሰራን ያለ፣ ሁሉም አካላት ለጉዳዩ ትኩረት በመስጠት ተቋማትን ለመማር ማስተማር ምቹ ለማድረግ በሚደረገው ጥረት የጀመሩትን ተግባር አጠናክረው እንዲቀጥሉም ምክትል መምሪያ ኃላፊው አሳስበዋል። ከደረጃ በታች የሆኑ ትምህርት ቤቶችን ደረጃቸውን የጠበቁ እንዲሆኑ የተለያዩ ተግባራትን እያከናወነ መሆኑን የዋግምራ ብሔረሰብ አስተዳደር አስታውቋል። በብሔረሰብ አስተዳደሩ የሚገኙ ትምህርት ቤቶች ደረጃቸውን የጠበቁ እንዲሆኑ ሁሉም የድርሻው እንዲወጣ ጥሪ ቀርበዋል። ትዝታ መኮንን ዝርዝር አላት። ተማሪዎች ወደ ትምህርት ቤታቸው አምርተው በቂ እውቀትና ክሎት እንዲያገኙ ትምህርት ቤቶች ሳቢና ማራኪ መሆን አለባቸው። በተጨማሪም ከገጽታቸው ባሻገር የተቀመጠላቸውን የጥራት መመዘኛ መስፈርት ሊያሟሉ ይገባል። ተማሪዎችም ሀገራዊና ክልላዊ መመዘኛዎችን አልፈው ተወዳዳሪ እንዲሆኑ ለማስቻል በተመሳሳይ ደረጃቸውን በጠበቁ ትምህርት ቤቶች ሊማሩ ይገባል። በዋግምራ ብሔረሰብ አስተዳደር ዞን ትምህርት ቤቶች በሰው ሰራሽና ተፈጥሯዊ ችግሮች ደረጃቸውን የጠበቁ እንዳልሆኑ የዞኑ ትምህርት መምሪያ ኃላፊ ሰይፈ ሞገስ ገልጸዋል። እንደተባለው የዋግ ኽምራ ብሔረሰብ አስተዳደር በጦርነቱ ብቻ ሳይሆን ከዛም በፊት ከትምህርት ቤቶች ገጽታ አንጻር ብዙ ውስንነት ያለበት አካባቢ ነው። በዋናነት በዳስ ትምህርት ቤቶች በተለያዩ ደረጃቸውን ባልጠበቁ ተቋማት የሚታወቅ አካባቢ ነው። ይህም ሆኖ ላዩ ላይ ደግሞ ጦርነት ሲጀመርበት ሌላ ከነበረው ላይ የባሰ ቁመና ላይ እንዲገኝ አድርጎት ነው ያለፈው። በዋግምራ ብሔረሰብ አስተዳደር ዞን በተለያዩ ችግሮች ትምህርት ቤቶች ከደረጃ በታች ናቸው። እነዚህን ከደረጃ በታች የሆኑ ትምህርት ቤቶች በፌዴራል ትምህርት ሚኒስቴር፣ በአማራ ክልልና በወረዳዎች በጀት እንዲሁም በግብረሰናይ ድርጅቶች ተገንብተው አገልግሎት እየሰጡ መሆኑም ተገልጸዋል። በትምህርት ሚኒስቴር እኛ ብሔረሰብ አስተዳደር አምስት አንደኛ ደረጃ ትምህርት ቤቶች ተገንብተው ለአገልግሎት ተክተዋል። ጦርነቱ እንዳለቀ ደግሞ የአማራ መልሶ መቋቋም ቀንድ ጽህፈት ቤት የሚባል ተቋቅሞ ስለነበረ አጠቃላይ በጦርነት የተጎዱ ተቋማትን ለመገንባት በዚህም ተቋም ወደ ሁለት ትምህርት ቤቶች ሁለት ወረዳዎች ላይ ተሰርተው ወደ አገልግሎት እየሰጡ ነው የሚገኙት። አሁን ደግሞ ሌሎች የዚህ ቀጥታ ከመልሶ መቋቋም ጋር ባይገናኙ አጠቃላይ ትምህርት ስርዓቱን ከፍ ለማድረግ ደግሞ አሁን በትምህርት ቢሮ ደረጃ በክልል ትምህርት ቢሮ ደረጃ አዳሪ ትምህርት ቤት ግንባታ እየተካሄደ ነው የሚገኘው ። ግንባታ አሁን ላይ በተሻለ ፍጥነት በተሻለ ጥራት 55% አካባቢ የሚገኝ ነው። ሌሎችም በግብረሰናይ ድርጅቶች በተለያዩ አካላት የሚሰሩ ግንባታዎች አሉ። ተማሪዎች ሀገራዊና ክልላዊ መመዘኛዎችን ወስደው ለሀገር የሚያበረክቱት አስተዋጽኦ እንዲኖር ደረጃቸውን በጠበቁ ትምህርት ቤቶች መማር ይኖርባቸዋል። በመሆኑም በዋግምራ ብሔረሰብ አስተዳደር ዞን ትምህርት ቤቶች ቢያንስ ዝቅተኛ መመዘኛቸውን አሟልተው ተማሪዎች እንዲማሩ ለማስቻል በትምህርት ዘርፉ የሚሰሩ አካላትም ይሁን ግብረሰናይ ድርጅቶችና ግለሰቦች እንዲተባበሩ ጥሪ ይቀርቧል። ትምህርት ቤቶች አንዱ የሚፈለገው ነገር ገጽታቸው ውብ ሆኖ ስታንዳርዳቸውን የጠበቁ ሆነው ተማሪዎች ቢያንስ ለመመላለስ ወይም ከቤት ወደ ትምህርት ቤት መጥቶ ለመዋል ፍላጎት ቢያንስ ፍላጎት እንኳን እንዲጭርባቸው የሚያስችል ሁኔታ መፈጠር መቻል አለበት። ትምህርት ቤት ደግሞ ግንባታ ብቻውን በቂ አይደለም፣ ወይም ግንባታ ብቻውን ወደ ጥራት ያደረሰናል ማለት አይደለም። ከግንባታው ባሻገር በግለሰብም፣ በትንንሽ ቡድኖችም በተለያየ መንገድ ሊታገዙ የሚችሉ ደግሞ ሌሎች ስራዎች አሉ። ለምሳሌ ቤተ መጽሐፍቶች በግንባታ ደረጃ ይቆዩና መጽሐፍት አይኖሯቸውም። ስለዚህ መጽሐፍት ማቅረብ መጽሐፍት መስጠት ማንኛውም ሰው ማድረግ የሚችለው ነገር ስለሆነ ይሄን ማድረግ ቢቻል ውጤታማነቱ ላይ ጥራቱ ላይ አንድ ሌላ ጭማሪ የሚሰጥ ስለሆነ እሱን ማድረግ ቢቻል በጣም ጥሩ ነው። እሱን ማንኛውም ትምህርት የሚገደው ሰው ትምህርት የሚገደው አካል የነገው ትውልድ ጣፋንታ የሚገደው ማንኛውም አካል ደንበር ወሰን ሌላም ነገር ሳይወስ ነው የራሱን ድርሻ የራሱን አበርክቶ ማድረግ ይችላል። እኛ ደግሞ ለዚህ በራችን በጣም ክፍት ነው። በዋግምራ ብሔረሰብ አስተዳደር ዞን ሁለት መቶ ሰባ ሁለት አንደኛ ደረጃ ትምህርት ቤቶችና ሀያ አምስት ሁለተኛ ደረጃ ትምህርት ቤቶች አሉ። በአማራ ክልል በርካታ ትምህርት ቤቶች ከደረጃ በታች መሆናቸው ይታወቃል። ይህም የትምህርት ጥራት እንዲጓደል እያደረገ ይገኛል። ችግሩን ለመቅረፍና የትምህርት ጥራትን ለማሻሻል በትምህርት ተቋማት መማሪያ ክፍሎችን የመጠገንና የመገንባት ስራ እየተከናወነ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሱን የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ አቶ መኳንንት ታደመ እዚህ ስቱዲዮ ይገኛሉ። አቶ መኳንንት እንኳን ደህና መጡ። በቅድሚያም ለጊዜው ትጅግ አድርገን እናመሰግናለን። የወደሙ ትምህርት ተቋማትን የመገንባትና የመጠገን ሂደቱ በምን ደረጃ ላይ ይገኛል? እሺ እንግዲህ የክልላችን ትምህርት ቤቶች ከዚህ በፊትም እንደሚታወቀው ትምህርት ቤቶቻችን የአንደኛ ደረጃ፣ የሁለተኛ ደረጃ ስንወስድ ከስታንዳርድ በታች ናቸው። ይሄ ባስ ብሎ ደግሞ እነዚህን ለማስተካከል ጥረት እያደረግነ በሰሜኑም ጦርነት በክልላችን በተፈጠረው ግጭት በርካታ ትምህርት ቤቶች ወድመዋል። ለምሳሌ የሰሜን ጦርነት ምንወስድ ከአራት ሺ የማያንሱ ትምህርት ቤቶች በከፊሉም ሙሉ በሙሉም ወድመዋል። በተመሳሳይ ደግሞ አሁን በክልላችን በባለፈው ዓመት በተጀመረው ግጭት ከሁለት ሺ የማያንሱ ትምህርት ቤቶች በከፊሉም ሙሉ በሙሉም ይወደሙ አሉ። እና እነዚህን ትምህርት ቤቶች መነሻ በማድረግ ትምህርት ቤቶቻችን ስታንዳርድ ማስተካከል አለብን። ምክንያቱም የትምህርት ጥራት የሚረጋገጠው የመጀመሪያው መወሰድ ያለበት ትምህርት ቤቶች ለመማር ማስተማር ምቹ የሚሆን መሆን አለባቸው እና ይህን ታሳቢ ያደረገ ስራ መስራት አለብን ብለን ነው እየሰራን ያለ። በዚህ መሰረት የወደሙ ትምህርት ቤቶችን መልሶ ለመገንባት እና ለመጠገን በጣም ብዙ ስራዎች እየሰራ ነው። ለምሳሌ ብንወስድ የሰሜኑ ጦርነት ጋር በተያያዘ ትምህርት ሚኒስትር፣ ቅድም ዋግ ላይ ሲታይ እንደነበረው ወደ 45 የሚሆኑ አንደኛ ደረጃ እና መካከለኛ ደረጃ የሚባሉ ትምህርት ቤቶች በአዲስ ተሰርተው በአዲስ ስራ ላይ ውለዋል። በተመሳሳይ ደግሞ በክልላችን በመልሶ ግንባታ ክልላችን በአቋቋመው በባለፈው አመት 22 አንደኛ ደረጃ ትምህርት ቤቶች ተሰርተው ተጠናቀዋል። በተመሳሳይም ሌሎች ድርጅቶች ለምሳሌ ጃይካን መውሰድ እንችላለን፣ 13 ትምህርት ቤት ይሰራል። ዩኒሴፍ እንወስዳለን፣ 12 ትምህርት ቤቶችን እየሰራ ነው። አሁን በመልሶ ግንባታ በዚህ አመት እንኳ የ 13 የቅድመ አንደኛ ትምህርት ቤቶች በተመሳሳይ ወደሙ የወደሙ አካባቢዎች በመምረጥ ሞዴል የሆኑ ቅድመ አንደኛ ደረጃ በሶስት ወር ሰርተን አጠናቀናል፣ እና ይህን መነሻ በማድረግ መንግስት የሚችለውና ረጅ ድርጅቶች የሚችለውን ስራ በመስራት ላይ ነው። በተመሳሳይ ደግሞ አልማ አልማ ጋር እንግዲህ እንደሚታወቀው አብዛኛውን ሪሶርስ የሚሰበሰበው ከማህበረሰቡ ነው። ማህበረሰቡ ደግሞ በጣም መሰረታዊና ትልቁ የሚያነሳው ትምህርት ቤቶች ላይ ያለውን ችግር ነውና ከዚህ አኳያ ወስደን ስንወስድ ወደ ሰባት መቶ ሃምሳ ሁለት የሚሆኑ ብሎኮች በዚህ አመት ተጀምረው ወደ መማሪያ ክፍል ስንቀይራቸው 308 የሚሆኑ ባልማ ህብረተሰቡ ማስተባበር ብሎኮችን እየተሰሩ ነው እና እነዚህ ስራዎች በጣም ተጠናክሮ እየቀጠሉ ነው ያለ ማህበረሰቡ፣ ትልቁን ስራ ደግሞ የሚሰራ ማህበረሰቡ ነው። ማህበረሰቡ ትምህርት ቤቶችን ባለቤት ሆኖ የትምህርት ቤቶችን የጎደለውን እና የፈረሰውን መልሶ በመጠገን በተመሳሳይ ደግሞ አዳዲስ ብሎኮች በመስራት ነው ያለና በዚህ አመት እንኳ ወስደን ብንወስድ በዚህ አመት የተጀመሩ 1048 የሚሆኑ እንደ ክልል ማለት ነው በአንደኛ ደረጃም በሁለተኛ ደረጃም ከጂ ፕላስ ስሪ እስከ ጂ ፕላስ ፎር ድረስ ትምህርት ቤቶች ይገነባሉ እና በሚዲያ ሁሉ መዚ መዚህ እንደሚቀርቡ በጣም በርካታ ትምህርት ቤቶች በሚያምር መልኩ ማህበረሰቡ ገንዘብ በመዋጣት እዛው አካባቢ የተወለዱ የተማሩና የተወለዱ ያደጉ ባለሀብቶችንም ውጭ የሚኖሩን በማስተባበር እስከ ጂ ፕላስ ፎር ድረስ የሚገነቡ አካባቢዎች በጣም ሰፊ ናቸው እና በዚህ መሰረት ነው ርብርብ እያደረግን ያለ። ነገር ግን አሁን ትልቅ ትኩረታችን እነዚህ ቅድም አራት ሺ ና ሁለት ሺ ብዬ የጠቀስባቸው ትምህርት ቤቶች እንዴት ነው መመለስ ያለብን፣ እንዴት ነው መጠገን ያለብን የሚለውን ነገር ማህበረሰቡ ነው በዋናነት ትልቅ ተልኮ ተሰጥቶ እየተሰራ ያለ። በዚህ አመት እንኳ ይህንን ለመመለስ ይህን ለመስራት ወደ አንድ ነጥብ አራት ቢሊዮን ገንዘብ የሚሆን በገንዘብም በቁሳቁስም በጉልበትም ማህበረሰቡ አስተዋጽኦ እያደረገ ነው ይሄ ትምህርት ቤቶችን ጎደሎ ይሞላል። እንደተባለው የነበረውን እንኳ በአንዴ ማስተካከል ባይቻል ለመማር ማስተማር ምቹ ሁኔታ መፍጠር አለበት። ለምሳሌ ተማሪዎች መቼም ድሮ በነበረው ድንጋይ ላይ መማር የለባቸውም፣ እንጨት ላይ መማር የለባቸውም፣ ንፋስና ፀሐይ የመታቸው ተማሪዎች መማር የለባቸውም። ምክንያቱም የትምህርት ጥራት ይረጋገጥ ካልነ እነዚህ ልጆች በቀላሉ ምቹ የሆነ ትምህርት ቤት መኖር አለበት። ስታንዳርዱ እንኳ ባያሟላ ቢያንስ የነበረው መኖር አለበት ብለን አስበን በዚህ ልክ አቅደን ወደ 2.6 ቢሊየን የሚሆን ማህበረሰቡ ማስተባበር አለበት ብለን ሰርተን እስከ ዘጠኝ ወር የነበረው እንኳን 53 ፐርሰንት ነው፣ ወደ 1.4 ቢሊዮን የሚሆን ቁሳቁስ በጣም ጥሩ ነው። እና የመማሪያ ክፍሎቹ መሰራታቸውን የመማሪያ ክፍሎችና ሌሎች አጋሽ ክፍሎች መሰራታቸው ከዚህ ላይ ትኩረት አድርገው እንዲነግሩኝ ነው። የትምህርት የመማሪያ ማስተማር ጥረቱን ለማሻሻል ያለውን አስተዋጽኦ በዚህ አጋጣሚ እንዲነግሩ። እንግዲህ እንደሚወሰደው የትምህርት ጥራት የሚረጋገጠው ግብዓት ሂደትና ውጤት ምንለዋለን ውጤት የምንለው የመጨረሻ የተማሹ ውጤት ነው። ስለዚህ የመጀመሪያውና ትኩረት ተሰጥቶና ብዙውን ድርሻ የሚወስደው ግባት ነው። ግባት ማለት ትምህርት ቤቶች ግንባታ ነው። ግባት ማለት የትምህርት ቤቶች ቁሳቁስ መቀመጫ ወንበር ነው እና መጽሐፍ ነው እና ከዚህ አኳያ አሁን በዚህ ዓመት እንኳ ዝም ብሎ በአዲስ የተሰሩ መማሪያ ክፍሎችን ብንወስድ ወደ 2887 የሚሆኑ መማሪያ ክፍሎች ተሰርተው ተጠናቀው ለተማሪዎች አገልግሎት ሊውለዋል። እንግዲህ መማሪያ ክፍል ብቻ ሳይሆን መጸዳጃ ቤትም ያስፈልጋል። ትምህርት ቤት ወደ 446 የሚሆን ያስተዳደር ክፍል ወደ 395 የሚሆን ቤተ መጽሐፍት ወደ 73 የሚሆን ቤተ ሙከራ ወደ 76 የሚሆን ጥቁር ሰሌዳ ወደ 3986 የሚሆን ጥቁር ሰሌዳ፣ በአዲስ ኮምባይ ኢንዴክስ ከ36 ሺህ በላይ የሚሆን ኮምባይ ኢንዴክስ ተሰርቶ በዚህ በተለይ በወደሙት አካባቢ እና እዛ አካባቢ ባወጣው ማህበረሰብ ይህን ስራ ለመስራት ጥረት ተደርጓል። ይሄ በአዲስ መልሰን እንገንባ በሚለው ነው ማለት ነው። በተመሳሳይ ደግሞ የጥገናው ስራ ደግሞ የግድ በዛው አግባብ እየሄደ ነው። የጥገና ስራ ወደ 6933 የሚሆኑ መማሪያ ክፍሎች ተጠግነዋል። ሌሎችም የመማሪያ ክፍሎች፣ የመጸዳጃ ቤቶች፣ ቤተሙከራ፣ አጥር፣ የውሃ አገልግሎት እነዚህ በሙሉ መሟላት አለበት። የጥገና ስራ መሰረት አለበት እና ቶታሌ በዚህ አግባብ እያደረግን የትምህርት ቤቶች ግንባታ በዚህ አመት ልክ ትምህርት ቤት ተማሪዎች በመምጣት ብቻ ሳይሆን በግንባታው ላይ ያለው ተነሳሽነት በጣም እየተሻለ ነው ሰው በመቆርቆር ትምህርት ቤቶችን የማደስ መልሶ የመጠገን ስራ ከመንግስት በላይ ማህበረሰቡ ትልቅ አስተዋጽኦ እያደረገ ነው። ይህንን የበለጠ አጠናክረን መቀጠል አለብን። በጣም ጥሩ። የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ማኮንን አዳመ ዚህ ስቱዲዮ ድረስ ገኝተው ለሰጡን መረጃ እጅግ አድርገን እናመሰግናለን። ፈጣኑ የኢትዮ ቴሌኮም ፋይበር ኔትወርክ በአስገራሚ ዋጋ አምስት ሜጋባይት ፍጥነት ያለው ወርሃዊ የብሮድባንድ ጥቅልና የዲስ ቲቪ ጎጆ ፓኬጅ በአንድ ክፍያ በ929 ብር ብቻ። ስማርት ላልሆኑ ቲቪዎች ስማርት ስቲክ ቀርቧል። ኢትዮ ቴሌኮም እና ዲስ ቲቪ ያቀረቡት ፓኬጅ ይመርጡታል፣ እንጂ አይታገሉ።